ቀጣይ ጉዳያችን ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ በፖርቹጋል ብሔራዊ ቡድን ታሪክ የመጀመሪያ ቀይ ካርዱን የተመለከተ ተጫዋች ሆኗል። ትናንት ያልተጠበቀ ሽንፈት ፖርቹጋል ገጥሟታል። ትናንት በነበረው ጨዋታ ላይ በአየርላንድ ሁለት ለባዶ ተሸንፋለች። ያልተጠበቀ ነው። እንዲሁም ፖርቹጋሎች እኮ ወደዚህ የብሔራዊ ቡድን ጨዋታ ከመምጣታቸው በፊት በነበረው የጥቅምት ወር የብሔራዊ ቡድን ጨዋታ ላይ በመጨረሻው ጨዋታ ሃንጋሪን አሸንፈው ቢሆን ማለፋቸውን ያረጋግጡ ነበር እንደ እንግሊዝ ማለት ነው። ቀደም ያረጋገጠችው እንግሊዝ ናት ከአውሮፓ ካሉ ሀገራቶች እና ያን እድል አልተጠቀሙ ከሃንጋሪ ጋር በነበረው ጨዋታ ላይ ባለማሸነፋቸው፣ ትናንት ደግሞ አሸንፈው በቃ ያረጋግጣሉ ተብሎ በተጠበቀበት ሰዓት ላይ በፍጹም ሊሆን አልቻለም። ያልተጠበቀ ፖርቹጋል ብሔራዊ ቡድን የማይመጥን ሽንፈት ነው የትናንትናው ሽንፈት በአየርላንድ ሁለት ለባዶ ተሸንፈዋል። በዚህ ጨዋታ ላይ እንግዲህ ትሮይ ፓሮት ሁለት ጎሮችን ያስቆጠረበት ነው። አነጋጋሪው የክርስቲያኖ ሮናልዶ ሁኔታ የተፈጠረው በዚህ ጨዋታ ላይ ከኢፕሲዩች ታውኑ ተከላካይ ዳራ ኦሸ ጋር በነበረ ግጭት ነው። ዳራ ኦሸን በ1650 ውስጥ ወይም በአይርላንድ ክልል ውስጥ በክርን ተማጥቷል በሚል ነው መጀመሪያ፣ ዳኛው ተመልክቸዋለሁ ብሎ በቢጫ ካርት አልፎት ነበረ ስዊድናዊ ዳኛ ግሌን ኔበርግ ነገር ግን ጉዳዩን በዛ መንገድ ከተመለከቱት በኋላ በባር ጥሪ ደርሷቸው በባር ከተመለከቱ በኋላ ሀሳባቸውን ቀይረው ቀይ ካርድ ያሳዩበትን ሁኔታ ተመልክተናልና ሮናልዶ በቀይ ካርድ መውጣቱ ሁለት ተጽዕኖ ነው ያለው። አንደኛ በትናንትናው ጨዋታ ላይ በነበረው እንቅስቃሴ ተጽዕኖ አለው። ምናልባት ውጤቱን የመቀየር 6 ምናምን ኛ ደቂቃ ላይ ነው 58 በዚህ ደቂቃ ስለሆነ ውጤቱን የመቀየር እድላቸውን ሳይጠቀሙበት ቀርቷል። እኛ ግን ጎሎቹ የተቆጠሩት ሮናልዶ ከመውጣቱ በፊት ስማ ነው ገብቶኛል። ስማ ነው ግን ቢቆይ ሰላሳ ምናምን ደቂቃ አቻም ይዞ ሊወጡ ይችሉ ነበር። በጎዶሎ ነው እንዲጨርሱ የተገደዱት እና በዚህ ሂደት ውስጥ አሁንም ፖርቹጋል ማለፍ የሚችልበትን እድል ሳትጠቀም ቀርታለች። አስር ነጥብ ናት ያላት ፖርቹጋል፣ ሃንጋሪ ስምንት ነጥብ፣ አየርላንድ ሰባት ነጥብ አላቸው። ስለዚህ ቀጣይ ያለውን ጨዋታ ማሸነፍ የውዴታ ግዴታ ነው። ፖርቱጋሎች የቀጣይ እሁድ መሰሪያ የሚከናወኑ ጨዋታቸው እሱን ቀላል ጨዋታ ነው፣ አርሜኒያ ነው። እሱን ካሽ ማሸነፍ ከቻሉ ማለፋቸውን ያረጋግጣሉ። ግን ማለፋቸው ደግሞ ሌላ መጥፎ ነገር ይዞ ሊመጣ ይችላል። ሮናልዶ እስከ ሶስት ጨዋታ ይቀጣል ተብሎ ይገመታል። ያ ማለት በ2026ቱ የአሜሪካ ሜክሲኮ ና ካናዳ የዓለም ዋንጫ ላይ የምድብ ጨዋታዎች ላይ በትንሹ ሁለት ጨዋታ ላይ መልጠው ይችላል። ግን ፖርቱጋል ካላለፈች ና ፕሌይ ኦፍ የምትጫወት ከሆነ ግን በፕሌይ ኦፉ ሁለት ጨዋታዎችን ቢያንስ ማድረግ ስለሚችሉ እዚህ ላይ ያልፈውና ዓለም ዋንጫ ላይ መጫወት ይችላል። ስለዚህ አሁን ለፖርቱጋል ብሔራዊ ቡድን በእርግጥ ምንም ጥያቄ የለውም። ምርጫ የሚሆነው አልፈህ ባይሰለፍ ይሻላል። አይደለ ገና ፕሌይኦፍ ገብተህ ደግሞ ሌላ ችግር ውስጥ ከምገብ ምን እንደሚፈጠር አታውቅም። አስቸጋሪ ነው፣ እርግጠኛ ትሆንም። ፕሌይኦፍስ ገብተህ ደርሶሞች ጨዋታ ትናንት ካሜሮን ተሸነፈቻል። ስለዚህ ዙሮ ዙሮ አሁን ባለው ሂደት ሮናልዶ የዓለም ዋንጫው ሁለት ጨዋታዎች በትንሹ ላይ ያመጡት ይችላሉ። በነገራችን ላይ ከቀይ ካርዱ በኋላ ከአየርላንዱ አሰልጣኝ ሃልግሪምሰን ሃልግሪምሰን አይስላንዳዊ ናቸው፣ በነገራችን ላይ ከእሳቸው ጋርም ከባድ ቃላቶች ተወራውሯል። ከባድ ቃላቶች ተወራውሯል። በመጀመሪያው ዙር ጨዋታ ፖርቹጋል አየርላንድ ማሸነፈችበት ፖርቹጋል ምድር ላይ በተከናወነው ጨዋታ ላይ እኛ አሰልጣኝ ሃልግሪሚንሰን እንደሚሉት ተበድለናል። የዛኔ ዳኛ አላግባብ ፔናልቲ ሰጥቶብናል። ሮናልዶ ፔናልቲ ስቷል። የዛን ቀን ሌሎችም ድርጊት ተደርጎብናል ብሎ በጣም ኮምፕሌን አቅርበው ነበረ። ከጨዋታው በኋላ ከፍተኛ ቅሬታ አቅርበው ነበረ። እና በቀይ ሲወጣ ቀጥታ እሳቸው ነው የተናገረው። ሮናልዶ ያው ብዙ የእርሳቸው ተቃውሞ የእርሳቸው በዛ ልክ ዳኛን መናገር ያመጣው ጣጣ ነው በሚል ይመስላል ክርስቲያኖ ሮናልዶ። ሮበርቶ ማርቲኔዝም ልክ አይደለም ቀይ ካርዱ በጣም ተጋኗል፣ እሱ በየደቂቃው ሲመታል ነበረ ወይ በጨዋታው ላይ በሚል ከፍተኛ የሆነ ተቃርኖ ሀሳባቸውን ያስቀመጡበት ሂደት አለ። በነገራችን ላይ ያው ክርስቲያኖ ሮናልዶ ትናንት እድል አልቀናውም እንጂ አየርላንድ ደብሊን ለእሱ ለክርስቲያኖ ሮናልዶ የማይረሳት አገር ከተማ ናት። ምክንያቱም የመጀመሪያ የሪያል ማድሪድ ጨዋታውን ያደረገው በሪያል ማድሪድ ማሊያ ደብሊን ላይ ነው፣ ከሻርማክ ዩናይትድ ጋር በነበራቸው ጨዋታ ላይ በዛ ጨዋታ ላይ ተሰልፎ የተጫወተበት ሻምሮክ ሮቨርስ ጋር በነበራቸው ጨዋታ ላይ ማለት ነው። እና ከ16 ዓመታት በፊት ነበር ይህንን ማድረግ የቻለው እና በዚህ ከተማ ትናንት ደግሞ ሌላ መጥፎውን ጥሩን ገጽታ እንዳየባት ሁሉ መጥፎውን ገጽታ አይቶታል። ከደጋፊዎች ጋር አንዳንድ ሰጣ ገባዎችን ተመልክተናል። ሰጣ ገባዎችን ተመልክተናል ከደጋፊዎች ጋር በነበረው ሂደት ማለት ነው። እና በ226 የፖርቹጋል ብሔራዊ ቡድን ጨዋታው የመጀመሪያ ቀይ ካርዱን የተመለከተበት ሂደት ሆኗል ማለት ነው። በፊፋ ህግ በግልጽ እንደተቀመጠው አርቲክል 14 አይ ላይ በክርን መማታት ኪኪንግ በኢልቦ መማታት በኢልቦ ነው ኢቨን ኪክ ማድረግም ሰውን መምታትም ካለኳስ እና መሰል ነገሮች ሶስት ጨዋታ ናቸው የሚያስቀጡት። ሶስት ጨዋታ ሊቀጣ ይችላል ክርስቲያኖ ሮናልዶ እና ያ ከሆነ በዓለም ዋንጫው ቀጣዮቹ የመጀመሪያዎቹ ሁለቱ ጨዋታዎች ሊያመልጡት ይችላሉ። የክርስቲያኖ ሮናልዶ የማይፈልገው ነገር ነው። በዘንድሮ ዓለም ዋንጫ የመሽረት ትርግል እንደሚያደረግ ይጠበቃል። ያው እሱ ድሪሚ ዓለም ዋንጫ ማንሳት አይደለም። በሰባት ጨዋታ እንዴት አንድ ተጫዋች ታላቅ ነው፣ ታላቅ አይደለም ተብሎ ይገመታል በሚል ለሜሲ በሚመስል ነገር ሰሞኑን በነበረው ቃለ መጠየቅ ላይ ተናግሯል። ይህ ግን ያም ቢሆን ግን መልሶ እዛው ቃለ መጠየቅ ላይ ምን ይላል? ከባለቤቴ ጆርጂና ሮድሪገዝ ጋር ከጆርጂና ሮድሪገዝ ጋር ከአለም ዋንጫ በኋላ እንጋባለን፣ ማሬጃችን እናደርጋለን። ከአለም ዋንጫ በኋላ ጋብቻችን ስናረግ ግን የአለም ዋንጫውንም አብረን ይዘን ነው ሲል ተናግሯል። ያው ምኞት አለው፣ ዓለም ዋንጫውን የማንሳት ከፍተኛ ፍላጎት አለው። ብዙዎቹም ፖርቹጋልን ዓለም ዋንጫን ታነሳለች ብለው ከሚገምቷት መካከል ናት። ካላቸው ከዋከብቶች አንጻር እነ ቪቲኒያን እነ ክርስቲያኖ ሮናልዶን እነ ብሩኖ ፈርናንዴዝን የያዘው ፖርቹጋል ስብስብ ጥሩ ጉዞ ከማድረግን ባለፈ የዓለም ዋንጫውን ያሳካል ተብሎ ትልቅ ግምት ተሰጥቶታል። እና ከዚህ አንጻር ሮናልዶ ደስተኛ የሚሆን አይመስለኝም። ለማንኛውም ግን ክርስቲያኖ ሮናልዶ ትናንት ያየው ቀይ ካርድ የቀኑ መነጋገሪያ ነው ማለት ይቻላል። አለም ዋንጫውም የተወሰኑ ጨዋታዎች ሊያመልጠው ይችላል። እኛ ሶፊ በጣም ብዙዎች ማይረሱት የሮናልዶና የሩኒን የቀይ ካርድ ሰለባ ወይም ጭቅጭቅ እንረሳው ማር 2006 የአለም ዋንጫ ላይ በተለይ ዋይን ሩኒ በሪካርዶ ካርቫሆ ላይ የወረደውን ሸርተቴ ተከትሎ ረገጠውን በለው ፋውል ሰራበትና በወቅቱ ሮናልዶና ሮኒ ማንቸስተር ዩናይትድ ቤት በጣም ጓደኛ የማንቸስተር ዩናይትድ ምሰሶ ነበሩ። በወቅቱ እና 2006 ላይ በሀገራት የአለም ዋንጫ ብሔራዊ ቡድን ጨዋታ ላይ ሮኒ እንግሊዝን ወክሎ ሮናልዶ ደግሞ ፖርቹጋልን ወክሎ እየተጫወቱ በነበረበት ሰዓት እና እንግሊዝ ወደቀች። እንደውም በዛ ሰዓት ኳር ጨዋታው ዜሮ ዜሮ አለቀ። ሮኒ ከርቫው ላይ የሰራውን ጥፋት ተከትሎ ቀይ ካርድ እንዲወጣ መንስኤ የሆነ ዳኛውን አሳመናቸው ጠዘጠዛቸው የሚለው ቃል እንደም ገደም ገላጭ ነው። ሮኒ ቀይ ካርድ እንዲያይ ማለት ነውና ያ ኢንሲደንት አይረሳም ነበርና በብሔራዊ ቡድኑ ጨዋታ ላይ ሮናልዶ አርአያ የሚሆን ተግባርን ሲያደርግ ነው የምንመለከተው። ክለቡን ማኔጅ ሲያደርግ፣ በተለይ የአውሮፓ ዋንጫን ሲያነሱ በተለይ አንድ ለባዶ የፈረንሳይ ድሉ ላይ ተጎርቶ ራሱ ወጥቶ ፒቹ ላይ ወጥቶ እያነከሰ እዚህ ጋር አስሮ ጉልበቱ ላይ የሆነ ነገር አስሮ ራሱ ባንዴጅ ነገር አስሮ ቲሙን የመራበት መንገድን እናስታውሷልእናስታውሳለን ኤደር ያስቆጠረው የአንድ ለባዶ ጎል ፖርቹጋልን በታሪክ እንግዲህ የአውሮፓ ዋንጫን ከሳካችበት ጊዜ ውስጥ የማይረሳ ነበር እና ያኔ ፖርቹጋል ሮማን ሮናልዶ ምን አይነት መሪ እንደነበር ተመልክተ ነው ነበር እና በብሔራዊ ቡድን ደረጃ በዚህ በቀይ ካርድ ሰለባ በቃ የምታነሰው ተጫዋች አልነበረም። እና የትናንቱ ኢንሲደንት አሁንም ስቱዲዮ ሆኜ እየተመለከቱት ነበር። ያሰጣል ቀይ ካርዱ ማለት መጀመሪያ ከስኬልስ ከተባለው ሶስት ቁጥር ለባሹ ጋር ነበር የነበረው ግብ ግብ እሱ ሲለቀው ወደ ኦሼ ስኬልስ ሚባለው ሴልቲክ ተጫዋች ነው። ያኛው ደግሞ የኢፕስዊች ታውን ተጫዋች ነው። ኦሼ ከእሱ ጋር በነበረ ሰጣ ገባ ነው ሮናልዶን ምቾት ነሳው። እንደ መግፋት ነገር አደረገው፣ ከዛ አመታ ነገር አደረገው እና ያው በህጉ ካየነው ያሰጣል። ግን ያው የዓለም ዋንጫ ላይ ደግሞ የመጨረሻ ዓለም ዋንጫው ነው ብለህ የምትጓጓለት ተጫዋች ነው። አንዱ ድምቀት ነው። በዓለም ዋንጫው ሮናልዶና ሜሲን ለማየት ብዙ ተመልካቾች ወደ ሜዳ ይገባሉ ተብሎ ይጠበቃል። ሮናልዶና ሜሲ የመጨረሻ የዓለም ዋንጫቸው ነው መባሉን ተከትሎ የእያንዳንዱ ብሔራዊ ቡድኖቻቸው ጨዋታ በጉጉት ይጠበቃል። ሜሲ ሜሲ ነው ሮናልዶም ሮናልዶ ነው በአርጀንቲና በፖርቹጋል ማለት ነውና የመጀመሪያዎቹ ሁለት ጨዋታዎች ላይ የማይሰለፍ ከሆነ በጣም ትልቅ ክስረት ነው ትልቅ ሎስ ነው ብዬ ማስበው ለፖርቹጋልም ለዓለም ዋንጫውም ጭምር እና የሆነ ነገር ቢደረግ ጥሩ ነው። ያ ጥፋቱ ጥፋት ነው። በደንብ ተመልክቼዋለሁ። አሁንም ትላንትናም ተመልክቸዋለሁ። ያሰጣል። በህጉ ከሄድን በፊፋ ህግ መሰረት ግን ሮናልዶም ሲደበደብ ነበር ያሉት ማርቲኔዝ ያስማማል። ምቾት አልሰጡትም፣ መገፋፋቶች ነበሩ። ግን ያው ቀይ ካርዱ ያሰጣል። ግን ፖርቹጋልን፣ የአለም ዋንጫውን ደግሞ በደንብ ያሳሳል። ሮናልዶን ማየት የሚፈልግ ብዙ ሰዋ አለ፣ ሜሲ ማየት የሚፈልግ ብዙ ሰዋ አለ። እና ከዛ ኳያ ትንሽ ደባሪ ነው። ግን አሁን የውዱን ጨዋታ ደግሞ ያልፋሉ ብዬ አስባለሁ። ይሁዳ ይከብዳቸው። ግን ለሮናልዶ ከሆነ ባያርፉ ይሻላል። ፕሌይኦፍ ቢጫወቱ ለት ሶስት ከሆነ አርሜኒያ ያልፈዋል። ደርሶ መልስ ፕሌይኦፍ ያልፈዋል። ከዛ አለም ዋንጫ ላይ ሲገባ ብትርቅስ ብትርቅ እንዴ፣ ከባድ ነው። እኔም እኮ ያልኩት እሱን ነው፣ ብታርፍ ይሻላል ነው። አሁን በቃ ፖርቱጋል አልፎ ሁለቱን ጨዋታ የምድብ ጨዋታዎች ናቸው። ሌሎች ጓደኞቹ ኃላፊነቱን የሚወጡበት ሂደት ይኖራል የምድብ ጨዋታዎቹ ላይ ቀሪዎቹ ሁለት ጨዋታዎች ላይ ይደርሳል። የምድብ ጨዋታዎች ላይ አንድ የሚደርሰው አራት አራት ነው ነገር ስላለ ያው የምድብ ድርድሮ አክቹዋሊ ገና አልወጣም። ከዚህ ከአውሮፓ ውድድር በኋላ ነው የምድብ ድርድራቸው የሚወጣው። ዝሮ ዝሮ ግን ሁለት ጨዋታ ያመልጠዋል ሞስት ፕሮባብሊ ደግሞ ይሆናል። ግልጽ ነው። በምን ትሽረዋል በምን አሁን ከኋላ መጥለፍ ምናምን ቢሆን ይሻርለታል፣ ይግባኝ ምናምን አዎ። ይሄኛው ግን በቃ ኦቪየስሊ የሚታይ ኢልቦ ነው። ኢልቦ ደግሞ ሶስት ጨዋታ ነው የሚያስቀጠው። ተጫዋች ናር ማድረግ አደገኛ ጨዋታ መጫወት በሚለው ማለት ነው። እንግዲህ በምን ይግባኝ ይጠይቃል፣ አለም ዋንጫ አለም ሊመለከተው ይችላል፣ ይፈልጋል ብለ አስቸጋሪ። እግር ኳስ ግን በዚህ መንገድ ማስተካከል ይከብዳል። ለማንኛውም ግን እንግዲህ ሁለት ጨዋታ ላንመለከተው እንችላለን። የሚጠበቅ ነው እንግዲህ። በቀጣይ ቀናቶች የአውሮፓ እግር ኳስ ማህበር ያሳውቃል። ውሳኔው ሶስት ጨዋታ ተቀጥቷል ካለ በቃ አለቀ። ከእሁዱ ጨዋታ ፊት ከአርሜኒያው ጨዋታ ፊት ያሳውቃል። ሶስት ጨዋታ ተቀጣ ከተባለ ከአለም ዋንጫው ውጭ ማለት የሁለቱን ጨዋታዎች ማለት ነው። ከዛ ከሁለቱ ጨዋታዎች በኋላ ሊሳተፍ የሚችልበት እድል እንደሚኖር የመረጃ ምንጮች እየጠቀሱ ይገኛሉ። ክርስቲያኖ ሮናልዶ በዚህ እድሜው ግን እያሳየ ያለው አቋም በጣም አስገራሚ ነው። ዘጠኝ መቶ ሀምሳ ውስጥ አንድ ሺህኛ ጎል አይደፍንም አሉት፣ ድሩ ሰፊ ይመስላል። አረ አርባ ሰባት ጎል ነው የሚቀሩ። ዘንድሮ ብቻ ገና ጥቅምት ላይ ህዳር ላይ ነው። በጣም ከባድ ነው። የራሱ ትልቅ ታሪክ ነው። በአለም እግር ኳስ ታሪክ መሙላት የቻለ ተጫዋች በሚል በትልቁ ሀሳብ የሚያስነሳ ወይም የእግር ኳስ አንዱ ማይልስቶን ተደርጎ የሚለካ ነው። ከዚህ በኋላ እንደ ሮናልዶ አንድ ሺኛ ጎል ይደርሳል እየተባለ ማንኛውም ተጫዋች የሚጠየቅ ነው የሚሆነው። ከዚህ በኋላ አንድ ተጫዋች ከፍ ባለ ቁጥር አንድ ሺኛ ጎል ደርስ ይሆን ይባላል። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ይሄንን ነገር ማድረግ የሚችልበት እድል ካለ ኦልሞስት የሚሆን ይመስላል ከሰራው ታሪኮች አንጻር የመሆን እድሉ በጣም ሰፊ እንደሚሆን መገመት ይቻላል። የፖርቹጋል ብሔራዊ ቡድን ግን እንደ ፖርቹጋል ብሔራዊ ቡድን አሉቲ ይህ ዓለም ዋንጫ ደግሞ ስራ አቅም አላችሁ ብለ የምታስበው አይነት ብሔራዊ ቡድን ነው። በተለይ ከነ አርጀንቲና አንጻር ከነ ፈረንሳይ፣ እንግሊዝ ኢቭን፣ እንግሊዝ በጣም በጣም ጥሩ ቡድን ይመስላል። ቶማስ ቱኬል አስር ተከታታይ ጨዋታ ጎል ሳይቆጠርባቸው እያሸነፉ ነው ያሉት። ሌሎችም እነ ጀርመንን ጨምረው በርካታ የአውሮፓ ክለቦች አሉ። ብራዚል ብራዚል በጣም ጥሩ የሚሆን ይመስለኛል። በ2026 የዓለም ዋንጫ ላይ ፖርቹጋል ግምቱን ሊሰጥ የሚችል ብሔራዊ ቡድን ነው አሉት፣ በአንተ እምነት? አዎ አይ፣ ይሄማ ግምቱ ግድ ነው። ለፖርቹጋል ግምት ይሰጣለሁ እኔ። በአጠቃላይ በዚህ ውይይታችን ላይም ባለፈው አንስቼዋለሁ፣ የ26ቱ የዓለም ዋንጫ ከአውሮፓ ሀገራት ይወጣል ብዬ አላስብም። የምጠብቀው ስፔንን፣ ፖርቹጋልን እና እንግሊዝን እንግሊዝ ተረግማለች ው። ምናልባት ቶማስ ቱሄል ጥሩ ቲም እየሰራ ስለሆነ ጎል የሚቆጠርበት ቲም አይደለም እና የነ ራይስ የነ ሳካ የነ ኬይን ጥምረት ሊያመጣላቸው ይችላል። ቆንጆ አሰልጣኝ ቀጥረዋል። በሳውዝ ጌት ቢሆን ሆፕፉሊ አነሳን ብለት እናገራለ። እና እንግሊዝ ስፔን፣ ፖርቹጋል የኔ ቁጥር አንድ እና ሁለት ሶስት ግምቴ ናቸው። ሞሮፍ የደቡብ አሜሪካ ሀገራትን ብዙም አልጠብቃቸው ራሳቸው ችግር ውስጥ ያሉ ናቸው። አሁን ብራዚል የመጣችበት መንገድም በችግር ውስጥ ነው። አርጀንቲናም ጥሩ መነሳሳት ላይ ያሉ፣ ግን ችግር አለ አርጀንቲና ላይም እና ፈረንሳይም ትንሽ አማካኛቸው አፕዴት አፕግሬድ የሚሆን ከሆነ ግን ፖርቹጋል ላይ ምንድን ነው ቅድም በደንብ ለመግለጽ ሙከራ አድርጌ ያለው ዓለም ላይ ካሉ አማካኞች ውስጥ ቪቲኒያን መያዝ በጣም አሪፍ ነው። የቪቲኒያ ብሔራዊ ቡድን የእኔ ብሔራዊ ቡድን ተጫዋች ነው ማለት ራሱ ኮንፊደንሻል ማውራት በጣም የሚያስመሰግን እና የፖርቱጋል አማካኝ አይተናነስም። ቪቲኒያ ኔቬዝ ያለበት የአማካኝ ስፍራ እጅግ በጣም ማራኪ ነው ብዬ አስባለሁ። ብሩኖ ፈርናንዴዝ አለ፣ በርናንዶ ሲልቫ አለ፣ እነ ጆዋ ፊሊክስ አሉ። ተከላካይ ላይ እነ ዲያዝ ካንሴሎ ያጎዳሎ ብቻ ነው እዚህ ቡድን ላይ ቦነስ። ግብ ጠባቂ ላይ ኮስታ አለ። ግን አሰልጣኙ ደግሞ ኮከቦችን በማምከን የሚታወቅ አሰልጣኝ ነው። ማርቲኔስ የነ ሉካኮን፣ የነ ዴብሮንን፣ የነ አክዜል ዌትሰልን፣ የነ ቬርማለን ወርቃመውን የቤልጅየም ትውልድ ምንም አይነት ከፊፋ የዓለም የሀገራት ደረጃ ቁንጮ ደረጃ ላይ ከማስቀመጥ ውጪ ጠብ ያደረገው ነገር የለም። ማርቲኔዝ በቤልጅየም ብሔራዊ ቡድን ቆይተው እና አንዳንድ ብሔራዊ ቡድኖች ያው አይሰናበቱም ይታወቃል። የሚታወቃል ኦቬስሊ ግን የሆነ ኤክስፔሪያንስድ የዋንጫን ጣዕም የሚያውቁ አሰልጣኞችን ቢይዙ የተሻለ ነው ብዬ አስባለሁ። ከክለቦች ቢዋሱ አሁን ጋርዲዮላ ወደ አንደኛው ብሔራዊ ቡድን ቢያመራ፣ ሞሪኒዮ ወደ አንድ ብሔራዊ ቡድን ቢያመራ እንዲህ ብለህ በቃ አሪፍ ነው። አሁን የብራዚል ብሔራዊ ቡድን አንቸሎቲን መያዙ የአንቸሎቲን አሰልጣኝ ማድረጉ የዋንጫን ጣም ያውቃሉ። ስለ ዋንጫ ስለ ንቦና ያውቃሉ። ስለ ትልቅ ጨዋታ ስለ ንቦና በደንብ ያውቃሉ። ማንን ማንን እንደማሰለፍ እንደማያሰልፉ ያውቃሉ። ማሰለፍ እንደሌለባቸው በጣም ኤክስፔሪያንስ ናቸው። ዊች ኢዝ አሪፍ። በተለያዩ በቼልሲ በኤሲሚላን በሪያል ማድሪድ ትልቅ ስራ ሰርተዋል። ስለዚህ ብራዚል ላይም ይጠበቃል ግን አሁን የነ ፖርቹጋልን አሰልጣኞች ስትገመግም ደግሞ የዋንጫ ጣዕም የላቸው ኮከቦቹን በማክሸፍ የሚታወቁ ናቸው። ያለህን አቅርቦት፣ እጅ ላይ ያለውን ሀብት ዜሮ ያደረጉ አሰልጣኞች ናቸው እና በፕሪሚየር ሊጉ ወይም በአለም እግር ኳስ ላይ የተመለከትናቸው ትልልቅ አሰልጣኞች ሺፍት ቢያደርጉ ወደ ብሔራዊ ቡድኖች ይፈልጉታል። ጋርዲላም ሰጥተዋል አስተያየት። የአንድ ብሔራዊ ቡድን መያዜ አይቀርም የምፈልገው አለም ዋንጫ ማሳካት ማሳካትን የሚል ሀሳቡን ሲሰጥ ትመለከታል። በሁሉም ሻምፒዮንስ ሊግ፣ ፕሪሚየር ሊግ አነሳ፣ ፋይናል አለም ዋንጫ ስታነሳ ደግሞ በቃ ሁሉንም ጥንቅቅ አድርገህ ሰርተሃል ስራውን ይባላል። እና ከዚህ አኳያ አንዳንድ ብሄራዊ ቡድኖች የሚመጥናቸውን ብሔራዊ ቡድኖች መያዝ ይጠበቅባቸዋል። የቀድሞ ለምሳሌ ዚዳን የፈረንሳይ ብሔራዊ ቡድን አሰልጣኝ ቢሆነ አልከፋም ማለት በለበሰው ማሊያ ላይ አሁን ያለውን ትውልድ የሆነ ነገር ያደርጋል ብዬ አስባለሁ። ራሱ የሚፈጥረው ሞቲቬሽን መነቃቃት አለ አልሸነፍ ባይነት ትምህርት ነው ራሱ ለፈረንሳይ ዚዳን ራሱ ትምህርት ነው ብዬ አስባለሁ። በሌሎች አሰልጣኞች ቦታዎች ላይ ጥያቄ ማነሳ ሪያል ማድሪድ ላይ ባሳካቸው ቻምፒዮንስ ሊጎ ዋንጫዎች ላይ ጥያቄ ባነሳ በሱ ብቃት ነው በተጫዋቾች ነው የሚሉ ዲያለማ ዲቤቶች ቢፈጠሩም፣ ግን ለፈረንሳይ ግን ዚዳን ፈረንሳይን ፈረንሳይ አድርጎታል። ይታወቃል እልው ወኔው እነ ማተራዚ ቴስታው ራሱ እሱ ራሱ በቃ አጠቃላይ ስትሰበስበው የሆነ ነገር ይፈጥርላል እና አንዳንድ ብሔራዊ ቡድኖች የሚመጥናቸውን አሰልጣኝ መያዝ ይጠበቅባቸዋል ብዬ አስባለሁ። አሁን እንግሊዝ በጣም ብዙ ኮከቦች ነበራት፣ ግን ኮከቦቹ የከሸፉት በአሰልጣኝ ነው፣ እስከ ሳውዝጌት ድረስ ማለት ነው። እና ቶማስ ቶሄል ምናልባት ጥሩ አሰልጣኝ ነው፣ ይሰራዋል ብዬ አስባለሁ።